ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የዶክተሮች አመጽ ዛሬም ተፋፍሟል። ውጤትም እያሳየ ነው ተብሏል። ዶክተሮች ለመላው ኢትዮጵያ ሕዝብም ልብ የሚነካ መልእክትም ልከዋል። በችግር ጊዜ ደርሰንልሃል፣ በችግራችን ጊዜ ደግሞ ዝም ብልሃቴን ታገለልን ብለዋል። ወዲህ ደግሞ ብልጽግናም እያሳድዳቸው ነው። የታሰሩ ዶክተሮች ቁጥርም መቶን ተሻግሯል። ወዲህ ደግሞ ዶክተሮች ከበድ ያለ መግለጫም አውጥተዋል። አምስተኛ ቀን የዶክተሮች አድማን ተከትሎ በርካታ መረጃዎች ተሰምተዋል። በዝርዝር መረጃዎቹን እናስደምጣችኋለን። በሌላ በኩል የህውሃትና የብልጽግና ጦርነት ሊጀመር እያኮበኮበ ነው ተብሏል። ሁለቱ ኃይሎች የጦርነት ዝግጅት እያደረጉ መሆኑን ተሰምቷል። በበርካታ አካባቢዎችም ሰልፍ ተደርጓል። በሌላ በኩል የአሜሪካ ሴኔት ኢትዮጵያ ላይ ጦርነት ልትከፍት ነው ማለቱን ተከትሎም፣ ኤርትራ ውሸት ነው እንደውም የብልጽግናው መንግስት ነው የጦርነት ነጋሪት እየጎሰመ ያለው ብላለች። ዝርዝሩን ይዘናል ትሰሙታላችሁ። በሌላ በኩል አርበኛ ዘመነ ካሴ ከምልምል ኮማንዶ ሰልጣኞች ጋር ባደረገው ቆይታ ወደ ትግላችን መዳረሻ ተቃርበናል ሲል የአዲስ አበባውን የፋኖ ጉዞ መቃረቡንም ተናገረ። አክሎም አርበኛው ከሰሞኑም የባንዳዎችን ክህደት ተከትሎም እንኳንስ አሁን ይቅርና አዲስ አበባም እንጦጦ ስንደርስ የሚከዷሉ ሲል ተናግረዋል። ንግግሩን ከራሱ ከአርበኛው አንደበትም እናስደምጣችኋለን። በጦር ግንባር መረጃዎቻችን የአማራ ፋኖ ብሔራዊ ኃይል በድል እየገሰገሰ ነው። በወሎ በጎንደር ጎጃም እና ሸዋ በተደረጉ አውደ ውጊያዎች ብልጽግናም ተወቅተዋል። የፋኖ ኃይሎች በሰነዘሩት መብረቃዊ እንዲሁም አጸፋዊ ጥቃት የተሸመደምደው የአገዛዙ ጦር እግሬ አውጭኝ ብሎም ፈርጥጧል። የወታደሩ አምራ ተግባራሮች በደገፉበት ውጊያ የብልጽግና ጦርን ቁጥሮ የበዛ ሰራዊት አስጨርሷል። ሚሊሻም ያላሰበው ገጥሞታል። የአገዛዙ ጦር የሽንፈቱን በቀል በንጹሃን ላይ ተወጥቷል። በአጠቃላይ በአራቱም የአማራ ክልል ግዛቶች የተደረጉ የዛሬ ውጊያዎችን እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያደምጣችሁትን መረጃም ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆና ያላችሁ አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖች እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እንጠይቃችኋለን። በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩም። ቅዳሜ ወዳደረኩት ዘገባ አልፋለሁ። አምስተኛው ቀን የዶክተሮች አድማ ተፋፍሞ እንደቀጠለ ነው። ከኢትዮጵያ የጤና ባለሙያዎች የተላለፈ መልእክትም አለ። ይህን ልብ የሚነካ መልእክትም ምንም ሳልጨምር፣ ምንም ሳልቀንስ እንደወረደም አነበዋለሁ። ውዱ የሀገራችን ህዝብ ሆይ ስማን። እስከ ዛሬ ድረስ በስራ ቀን፣ ቅዳሜና እሁድ፣ በበዓል ቀናትም ቢሆን መተህ አተህን አታውቅም። ራስህንም ይሆን ልጅህን፣ ባለቤትህን፣ አባትህን፣ እናትህን ወንድምና እህትህን አጎትህን አክስትህን ጎረቤትህንም ቢሆን ይዘመተህ ባለን እውቀትና አቅም ረድተንሃል። አቅም ባይኖረህ ተርፎን ሳይሆን በሰብአዊነታችን ካለችን ከኪሳችን አዋትንም ለምነንም አሳክመንሃል። የምናገለግለው የተከበረ ህዝብ እንደሆነም እናውቃለን። በዚህም ኩራት ይሰማናል። የምናገለግልበትንም ሙያም እንወደዋለን። ስለ ምግባሩንም ጠንቅቀን እናውቀዋለን። አሁን ግን አቃተን። ልናክምህ ወተን ባዶ ሆዳችን መስራት አቃተን። ከሰው በላይ ደክመን ተምረን ለቤተሰቦቻ ቤታችን ይቅርና ለራሳችን መሆንም አቃተን። ይህንንም መንግስት ይሰማናል ብለን በኢትዮጵያዊ ጨዋነት ጥያቄያችንን አቀረብን። መልስ ግን አላገኘንም። ይልቁንም አልተራባችሁም ተባልን። ጥያቄያችሁ አንገብጋቢም አይደለም ተባልን። ዳቦ የጠየቀን ሐኪም አልተራብክም፣ ውሸትህ ነው አመፀኛና የጠላት ተላላኪ ተባልን። ወህኒ ቤትም ተወረወርን። ይባስ ብሎ መንግስት የመኖር ጥያቄያችንን የፖለቲካ ጥያቄ ነው ብሎ ከህዝባችን ሊለያይ ወንጀን ታጥቆም ተነሳ። ወገን ሆይ በርካታ ጊዜም አምነህን ወደኛ እኛ ምትሃል ተገልግለሃል። አሁንም ስትመጣ ያጣህን እመነን። ችግራችን ቢከብደን አቅማችን ቢሟጠጥ ሰሚ ብናጣ እናም ተስፋ ብንቆርጥ እንጂም ለአንተ ያለን ክብር ቀንሶ ወይንም ሙያችንን ሳና ክብር ቀርተን አይደለም። እኛ የጤና ባለሙያዎች እንጂ ፖለቲከኞች እንዳልሆነን እወቅልን። ብዙውን የእድሜያችንን ክፍል በትምህርት ያሳለፍን አሁንም ለፍተን የምናደር የመኖር ጥያቄ እንጂ ሌላ ምንም ድብቅ ዓላማ የሌለን የአብራክህ ልጆች መሆናችንንም አትርሳም። በመንግስት አሉ ባልታም አትደለል ስንል ከልብ እንጠይቃለን። ይልቁንም መብታችን እንዲከበር ተባብረን ከጎናችንም ቁሙም። እናም ጥያቄያችን ተመልሶ ወደምንወደው ህዝብ የማገልገል ሕይወት የማዳን ሥራም እንድንሰማራ ማግዙን እባካችሁ እየታግልን ውጭ ብላችሁ አትሁን በክፉ ጊዜያችሁ ደርሰንላችኋል፣ በክፉ ጊዜያችን እባካችሁ ድረሱልን፣ ይላል የዶክተሮቹ መልእክት። ሙሉ ለሙሉ መግለጫው ከኢትዮጵያ ጤና ባለሙያዎች ንቅናቄ እየተላለፈ ነው። ይህ በእንዲህ እንዳለ ሌሎች ከዶክተሮች ጋር በተያዙ ወዳሉ መረጃዎች ሳልፍ ሐዋሳ ዩኒቨርሲቲ ከትላንት በስቲያም ሬዚደንት ዶክተሮችን ግቢውን ለቃችሁ ውጡልኝ የሚል ማስታወቂያ ለጥፎ ነበር። በዚህም መሰረት ኢንተርን ሬዚደንት ሐኪሞች በአንድነት ሙሉ በሙሉ ግቢውን ለቀው መውጣታቸውን ዘግበን ነበር ውጭ የሚኖሩ ሬዚደንትም ልብ በሉ 95 የሚሆነው ውጭ ተከራይቶ የሚኖር ነው የስራ ማቆም አድማውን ስለተቀላቀለ ወደ ሆስፒታሉ ድርሻ ላሉ እነዚህን ዶርም የተሰጣቸውን ዶክተሮች ካባረሩ በኋላ ቀጠሉና የሆስፒታሉ አመራሮች 150 የጤና ባለሙያዎችን ለመቅጠር ማስታወቂያ ወጡም አንድም የሚመዘገብ የጤና ባለሙያ አጡ ማስታወቂያውንም ድጋሚ ቀደው ጣሉት በዚህ ሁኔታ እጅግ በጣም የተደናገጠው የዩኒቨርሲቲው አስተዳደር አሁን ደግሞ ይቅርታ ጠይቃችሁ ተመለሱልኝ እያለ ነው። እኛ ደግሞ ይላሉ ዶክተሮች ይቅርታ ማን እንደሚጠይቅ ከቀናት በኋላ የሚታይ ይሆናል። አሁን ግን ከሰኞ ጀምሮ ኢመርጀንሲ፣ አይሲዩና ሌቦር ወርድን ጨምሮም ሁሉም የሆስፒታል አገልግሎት እንደሚቋረጥ ልናሳውቃችሁ እንወዳለን ሲሉም ገልጸዋል። ለሚደርሱ አደጋ በሙሉ መንግስት ኃላፊነቱን እንደሚወስድ ከወዲሁ እናሳስባለን ሲሉም አስጠንቅቀዋል። ከዚሁ ከዶክተሮች መረጃ ሳንወጣ ከሰሞኑ የሐኪሞችን ጥያቄ ጋር በተያያዘ አገዛዙ በመቶ ሰዎች የሚቆጠሩ የጤና ባለሙያዎችን ለእስርና ድብደባም ዳርጓቸዋል። በትላንትና ሁለት 87 የነበረው ቁጥር ዛሬ መቶን ተሻግሯል። ከነዚህ ውስጥ ደግሞ ዘጠና በመቶ የሚሆኑት የአማራ ተወላጅ መሆናቸው አነጋጋሪ አድርጎታል። በዚህ ብቻ ያላበቃው አገዛዞም ዘጠና በመቶ የሚሆኑት የአማራ ተወላጅ በመሆናቸው ብቻም አገዛዙ ከፍተኛ ከፍተኛ በደልና እንግልት እየፈጸመባቸው እንደሚገኝም መረጃዎች እየወጡ ነው አምስተኛ ቀኑን የያዘው የሐኪሞች አመፅ ዛሬም በመላው ሀገሪቱ ተፋፍሞ ቀጥለዋል ለአብነትም በሐዋሳ በጎንደር በባህር ዳር በአርባ ምንጭ በወልቅጤና በትናንሽ ከተሞች ጭምር ዛሬም አመፁ ቀጥሎ ውለዋል ከዚህ ጋር በተያያዘ አገዛዞም በብሔር አማራ የሆኑ ሀኪሞች ላይ ቂም በቀል እርምጃም እየወሰደ መሆኑን ልብ ሊባል ይገባዋል አሁን በቀጥታ ወደ ሌሎች ጉዳዮች አልፋል ይጠፋሉ ብልጽግናና ህውሃት እንዲሁም ሻቢያም ተፋጠዋል። ብልጽግና በትግራይ ያለውን ሁኔታ በእጅ አዞር ከፍተኛ ውጥረት ውስጥ እየከተተው ነው። የብልጽግና አገዛዝ በትግራይ ክልል ያለውን ውጥረት ከፍ ለማድረግና በቀጣይ ለሚደረገው ጦርነት ጥርጊያ ለመስራት ያልተጠበቀ ተግባራትንም እያከናወነ ነው። ለዚህ ደግሞ የነጌታቸው ረዳን የቀድሞ መዋቅር ተጠቅሞ በክልሉ ደቡባዊ ዞን የተቃውሞ ሰልፍ ሲያሰናዳ በአጎራባች የአፋር ክልል ከፍተኛ ቁጥር ያለው ትግረኛ ተናጋሪ ታጣቂ ኃይል እያሰለጠነም ይገኛል። ነፃ መሬት በሚል እያደረገ ባለው ወታደራዊ ስልጠና እንቅስቃሴ የቀድሞ አኩራፊም የህውሃት ታጣቂዎችን ጨምሮ አዳዲስ ምልምሎችን በከፍተኛ ገንዘብ በማማለል እያሰለጠነም ይገኛል። ሆኖም ይህ ኃይል ከትግራይ ጦር ጋር ሲነጻጸር እዚህ ግባ የሚባል ባይሆንም የትግራይ ጀኔራሎችም የራሳቸውን ሰዎች በዚህ በብልጽግና መዋቅር ውስጥ አስርገው እያስገቡም ነው በሌላ በኩል ደግሞ ደብረ ጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለታቸውን ተከትሎ በራያ አካባቢዎች የተቃውሞ ሰልፎች ተካሂደዋል። ሰልፎቹ የጌታቸው ረዳ መዋቅር ያሰናዳቸው ሲሆኑም፣ የአብይ አህመድ አገዛዝ ደግሞ ከሚዲያ ሰራዊት ጀምሮም እስከ ሎጂስቲክ ድረስ ድጋፍም አድርጓል። ከትላንት በስቲያ የማይጨው ከተማ ነዋሪዎች የደብረ ጽዮንን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን በዛሬው ደግሞ የመሆኑ ነዋሪዎች የተቃውሞ ሰልፍ እያካሄዱ ነው። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይከበር፣ የደብረ ጽዮን መግለጫን አጥብቀን እንቃወማለን የሚሉ መፈክሮችም ተሰምተዋል። በሌላ በኩል ደግሞ ከህውሃት የተባረሩት አቶ ጌታቸው ረዳም የሚመሩት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግም ታውቋል። አዲስ የሚቋቋመው የፖለቲካ ፓርቲ የህውሃትን መሰረት ተከትሎ በትግራይ ክልል ተጽዕኖ ፈጣሪ ፓርቲም ይሆናል በሚል ግምት በአብይና በጌታቸው ፍላጎት የተቋቋመ ሲሆን ይህ ፓርቲ ለቀጣይ ምርጫ ክልሉን ወክሎም ይወዳደራል ተብሎ ይጠበቃል። ምናልባትም እስከዛው ህወሃትና ብልጽግና ጦርነት ውስጥ ገብተው ያለውን አስተላለፍ እስካልቀየሩ ድረስ ማለት ነው። በተመሳሳይ የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ የዩናይትድ ስቴትስ የፖሊሲም ኤክስፐርት ለሴኔቱም አባላት ገልጸዋል። ይህ በእንዲህ እንዳለ ደግሞ የአሜሪካው ሴናተር ኤርትራ ለጦርነት እየተዘጋጀ ሰዎች አሉ። አንድ የአሜሪካ የቀድሞ የውጭ ጉዳይ ቢሮ ኃላፊ ደግሞ ኤርትራ አሁንም የኢትዮጵያ ግዛቶችን ተቆጣጥራ ትገኛለች ብለዋል። ኤርትራ በበኩሏ ሁለቱንም አጣጥላ መግለጫ አውጥታለች። የኢትዮጵያ መንግስት የአፍሪካ ቀንድ ቀጠናን እያተራመሰ ነው ስትል ኤርትራ ለአሜሪካው መንግስት ቅሬታዋን አሰምታለች። ባለፈው የተሰበሰበውን የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በምስራቅ አፍሪካ በኢትዮጵያና ኤርትራ መካከል እየተጋጋለ ስለመጣው ግንኙነት እንዲሁ ቢሆን በኤርትራ በኩል አሳሳቢ ወታደራዊ እንቅስቃሴ ስለመኖሩን መጠቆሙን በመቃወም ነው። በአሜሪካ የኤርትራ ኤምባሲ በኩል ባወጣው በዚህ ይፋዊ መግለጫ ኤርትራ የጦርነት ዝግጅት እያደረገች አይደለችም። በኢትዮጵያ ላይም ፈጽሞም ጦርነት ቀስቃሽ ወታደራዊ እርምጃም ሆነም ትንኮሳም አልፈጸመችም ፈጽማም አታውቅም ብላለች። በቀጠናው ያለ ውጥረትና ስጋት የሚመነጨው በኢትዮጵያና ሚዲያዎቿ በኩል ከተቻለ በዲፕሎማሲያዊና ህጋዊ መንገድ አስፈላጊ ከሆነም በግዳጅ ወደብና የባህር ዳርቻ ለመያዝ ከሚደረጉ ዘመቻዎች ነው በማለት አሜሪካን አካፋን አካፋ በይ ስትል ኤርትራም አሳስባለች። የኮሚቴው አባልና የቀድሞ ስቴት ዲፓርትመንት ኃላፊ የሆኑት ጆሽ ማሴርቬይ የኤርትራ ወታደሮች በምስራቃዊ ትግራይ እንደሚገኙ የሰጡትን እማኝነት የስረ ነገሩን አላማና ፍላጎት እንድንጠየቅ የሚያስገድድ አሳዛኝ እማኝነት ነው በማለት የጆሽ እማኝነትን ከጀርባው ሌላ አላማ ያለመ ስትል ኤርትራ ጥርጣሬዋን ገልጻለች። የአስመራው መንግስት ከሰሜኑ ኢትዮጵያ ጦርነት በኋላ ወታደሮቼ ሙሉ ለሙሉ ወደ ሉዓላዊ ግዛት የተመልሰው ይገኛሉ ስትል ወታደሮቿ በምዕራብ ትግራይ እንደሌሉም

አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር ዜናዎች አልፋለሁ። የማቻከል ፋኖች ጀብዶም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በስድስተኛ ክፍለ ጦር ማቻከል ወረዳም አማኑኤል ከተማ የተቀመጠውን ተስፋ የቆረጠውን የአብይ ዙፋን ጠባቂ ሰራዊት ኃይል በከተማዋ የሚኖሩ ሰላማዊ ህዝብን በግድ በመሰብሰብ ለፋኖ ታግዛላችሁ ለእኛም እያንዳንዳችሁ መቶ ሺህ ብር ታዋጣላችሁ በማለት እያሰቃየ ባለበት ሰዓት ጀግኖቹ የማቻከል በላይ ዘለቀ ብርጌድ ፋኖች ይህንን መረጃ በመስማታቸው ከተማዋ ላይ ዘልቀው በመግባት ዘመቻ መሪያቸው በአስር አለቃ አባበልና በአስር አለቃ አየነው እየተመሩ ንስር ተወርዋሪ ኃይሎች አስር የሚሊሻና አድማ ብተና ባንዳዎችን እስከ ወዲያኛው ሸኝተው አኩሪ ጀብዱም ሰርተው ተመልሰዋል። በዛሬው ዕለት ግንቦት 9 2017 ዓ ም ደግሞ ተስፋ የቆረጠው የብልጽግና ኃይል ከአማኑኤል ከተማ ተነስቶ ወደ ደንብጫ ከተማ ሲሄድ የነበረው የብልጽግና ኃይል በማቻከል በላይ ዘለቀ ብርጌድ በሻለቃ አንድ በሻምበል ውቡም የሚመራው ሻለቃ ደፈጣ በማድረግ መብረቂያዊ የሆነ አይቀጡ ቅጣት በብልጽግና ላይ ፈጽሟል። በዚሁ ውጊያም ከ20 በላይ ሙትና ቁስለኛ ተመዝግበዋል። የፋኑ ኃይሎች የብልጽግና ሰራዊት ሲያልፍ ሲያገድም ጥቃት በመሰንዘር የሚታወቁት ፋኖች ቀጠናውን ለብልጽግና እሾህ አድርገውበታል። የብልጽግና ኃይልም ከማርቆስ ኃይል ጨምሮም አስከሬኑን ጭኖ ወስዷል ሲሉም የአማራ ፋኖ ነው ብሔራዊ ኃይል የጎጃም ቀጠና ቀኝ ጌታ ወፍትሄም ስድስተኛ ክፍለ ጦር የማቻከል በላይ ዘለቀ ብርጌድ የህዝብ ግንኙነት መምሪያም ኃላፊ ፋኖ ነው መልካሙም ዋጋነ ለሚዲያችን ገልጸዋል። ይህ በእንዲህ እንዳለ እየፈረሰ ያለው ብልጽግና በዛሬ ሁለት ሁለት የብልጽግና ወታደሮች የአዲስ አለማየሁ ሰባተኛ ክፍለ ጦር የቦቆላ አባይም ብርጌድ ተቀላቅለዋል። ሶስት ክላሽ ከነሙሉ ተተኳሽ ገቢም ተደርጓል። የሰባ ሁለተኛ ክፍለ ጦር የሻለቃ ምክትል ዘመቻ መምሪያ ቀደም ኃላፊው ከብልጽግና ጉያ ከወጡት መካከል ይገኝበታል። በሌላ በኩል በትላንትናው ዕለት የብልጽግና ኃይል በክፍለ ጦሩ የደረሰበት ምት ተከትሎም የብልጽግና ተላላኪ የነበሩ ሁለት ሚሊሻዎችና አንድ ብልጽግና ወታደር የአዲስ አለማየሁ ሰባተኛ ክፍለ ጦር አብራጃ ትብርጌድንም ተቀላቅለው ነበር። የአፋ ባህ አካል የሆነው አፋ ጎም ስድስተኛ ክፍለ ጦር የበላይ ዘለቀ ብርጌድ የደፈጣ ጥቃትን ፈጽመዋል። በዕለተ ቅዳሜ በዛሬው ዕለት ከአማኑኤል ከተማ ወጣ ብሎ ወደ ደንበ ጫማ አቅጣጫም ሲንቀሳቀስ የነበረው የምርኮኛው ብርሃኑ ጁላ ሰራዊት ላይ ሲርበተበት የፋኖ ኃይሎች መብረቁን አውርደውበታል። የአብይ ሐመድ ስልጣን አስጠባቂ ጥምር ጦርነኝ ባይ ቡድኑም አስከሬኑንና ቁስለኛውን እየሸከፈ ወደ መጣበት እንደተመለሰ ነው እየተነገረው። ይህ በእንዲህ እንዳለም በክምር ድንጋይ በጋሴ መካከል ዘብራ በሚባለ ቦታም በተካሄደ ከባድ ውጊያም የሚሊሻና አድማ ብተናም ሰራዊት እጅ ቁጥሩ በበዛ ሁኔታ ተደመሰሰ። ሚሊሻና አድማ ብተና ወልቀይት ብርጌድ ካለበት ድረስ በመሄድ የፋኖ ጥይት ሲሳይ ሲሆኑም እነሱን ለማገዝ ከክምር ድንጋይና ከደብረ ታቦር የመጣው የብልጽግና ዙፋን ጠባቂ ወታደር የፋኖን ክንድ መቋቋም አቅቶ ከ15 በላይ ሙትና ብዛት ያለው ቁስለኛም ታቅፎ ወደ መጣበት ተመልሷል። በሌላ በኩል አርበኛ ዘመነ ካሴ በስልጠና ላይ ላሉ ኮማንዶች ባደረገው ንግግር አዲስ አበባ እንጦጦ ስንደርስ የሚከዳን ይኖራል ሲል ተናገረም። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች የግንባር ውጊያዎችን እያካሄደ ምልምል ወታደሮችን እያሰለጠንና መዋቅሩን እያደራጀም ይገኛል። በዚህም የአፋ ባሃ ማዕከላዊ ኮማንድ አባል አርበኛ ዘመነ ካሴ በጎጃም ስልጠናም እየወሰዱ ያሉ የድርጅቱን ምልምል ልዩ ኮማንዶች በስልጠና ቦታም ተገኝቶም አበረታተዋል። አርበኛው በዚህ ወቅት ባስተላለፈው መልእክትም በርካታ ውጣ ወረዶችን አልፋችሁ እዚህ ደርሳችኋል ተጠቅሟል የቀራችው መንገድ ትንሽ ነው ሲልም ገልጿል። አክሎም በስልጠና ወቅት በተለያዩ ምክንያቶች አቋርጠው የሚወጡ እንዳሉ ሁሉም በድል ወቅትም አዲስ አበባ እንጦጦ ስንደርስ እንኳን የሚከዳን አለ ሲልም ገልጿል። መረቃቀን ባለው ጊዜ ውስጥ አሰልጣኞቻችን የሚጎለውን የሚቀረውን ያውቁታል። በተለይ መሰረታዊ የሚባለውን ነገር ያው በፍጥነት ስለሆነ እየተሰጠ ያለው እንደምታውቁ ስድስት ወርና እዛ በላይ ሊወስድ የሚችል ስልጠና ስለሆነ ተጨምቆ እየተሰጠ ያለ የምትጎለውን መጨበቅ የሚገባችሁ የቀረ የሚባል ነገር ካለ እስከ መረቃ ቀን ባለው ይሰጧችኋል። ተነጋግረናል። ቀዳሚ እነሱ ጋር ታግሳችሁ እንኩራችሁ። የሚቀረው መንገድ የመጣችሁትን አንድ ሶስተኛ እንኳን ስለማያክል ሩብ ስለማያክል ጨርስና ከቻል ሁላችንም ተገኝተን ተመረቃችሁ በክብር ወደ መጣችሁበት አቅጣጫ ትመለሳላችሁ። ስለተያየን ስለተገናኘን እጅግ በጣም ደስ ብሎኛል። ለስራ እየተንቀሳቀስን ነው የነበረው፣ ግን እንዳልተው ናችሁ እንደምናስባችሁ ወንድሞቻችሁ፣ ታላላቆቻችሁ፣ መሪዎቻችሁ አሁን ተጎናችሁ እንዳለ እንድትረዱ ነው ሰብረን የመጣ ነው። በእንደዚህ አይነት ሂደት ውስጥ ከሞላ ጎደል ስላለፍን ስሜቱንም እንረዳዋለን። ይሄ በተለመደው ቋንቋ የሰው ሀገር የሚባል የጎጃም አካል ግን ሁላችንም ታደግንበት የሚያሮመንት የራቀ ስለሆነ የሰው በምንለው ሀገር ወይም ሩህ በምንለው ሀገር የምናውቀው ሰው ሲመጣ በስነ ልቦና ደረጃ የሚሰማ ቆይታ ነው አደለም። ስለዚህ ወርቶ በጣም በጣም ትንሽ ጊዜ ነው የሚቆይ ነው። እዚህ በኋላ አርሳችን መለሳለች። በጣም ነው ምታምሩ። እውረት ለመነጋገር ከገጠማችሁ ፈተና አኳያ ከጠላት ትኩረት አኳያ። ስልጠና እንደተጀመረ እዛ በኋላ ያለፈውን ውጥንቅጥ እስከ ትናንት ፊት ድረስ ብዙ ውጥንቅጥ ነው ያለው። ከዛ ሁሉ ጠውረድ በኋላ ይህን የሚያክል ሰልጣኝ በቁጥር የሚቀራሉ ብዬ አልገመቱም ነበር። ስለሚታወቅ ባህር ዳር ከተማ ጊዮርጊስ አደባባይ ስልጠና ብሰጥም፣ እዚህ ስልጠና ብሰጥም ወገቤን እያለ የሚደክመው ብዙ ይኖራል። የስልጠና ተፈጥሮ ነው። የትግል ተፈጥሮ ነው ትግሉን በጀመርኩ በሳምንቱ የሚከዳ ይኖራል። አዲስ አበባ ልንገባ እንጦጦ ለቆማ ንም የሚከዳ ይኖራል። የትግል ተፈጥሮ ነው። ስለዚህ ያው ሁሉ ተቋቁማችሁ በዚህ ቁጥር መቆየታችሁም ሌላ ልዩ የሚያደርገው ነው። በርቱልኝ። በመጨረሻም አርበኛና ታጋይ እንዲሁም የማዕከላዊ ኮማንድ አባል የሆነው ሳሙኤል ባለድል ያደረገውን ንግግር ጋብዝናችሁ። በዚያው አበቃኝ። በአጠቃላይ ግን ትግሉን የሚጨርሱ ምን አይነት ሰዎች ናቸው ካልን የአማራ ህዝብ ብሶት የገባቸው የህልውና ስጋቱ የገባቸው አሳቢ የሆኑ ተበዳይነቱ በትክክል የሚቆጫቸው አለመደራጀቱ አለመታገሉ ህዝባቸውን እያስበላባቸው እንዳለ የሚሰማቸው ቁጭት ያለባቸው አርበኞች በትክክል አደረጃጀትና መዋቅራቸውን እያስተካከሉ እየመጡ፣ ይሄ የሶሻል ሚዲያውንም ጫጫታ ሌላ ሌላውንም አጀንዳ በሙሉ ሰብረው የአማራን የህልውና ደህንነት የሚያረጋግጡበት ጊዜ ሩቅ አይሆንም። ሶ ትግሉን ማን ይጨርሰዋል ካልን በትክክል የህዝቡ ብሶትና ስብራት የገባው ኃይል ይጨርሰዋል። እነኚህ ሰዎች በተልእኮ የገቡ ነበሩ። ብዙ ነገሮችን በሚዲያ ስንናገር ቆይተናል። በትክክል በዚህ መልካቸው እስኪገለጹ ድረስ መጠበቅ ነበረብን እውነትነቱን ለማረጋገጥ አሁንም እነኚህ ሰዎችና ግብረአበሮቻቸው ግብረአበሮቻቸው ከዚህ ድርጊታቸው የማይቆጠቡ ስለሆኑ ይሄ የሚጠበቅ ነው። ነገም የሆነ ሰው ከነገ ወዲያም የሆነ ሰው በተከታታይ በማድረግ በትክክል ትግሉ ሞቷን ለማስባል ስራዎችን ሊሰሩ ይችላሉ። ይሄ የሚጠበቅ ነው። በቃ እነማን እነማን ሊሆኑ ይችላሉ የሚለውን ራሱ ቀድሞ አናሊሲስ መስራት ይቻላል። የህዝቡን ስነልቦና ለመጉዳት፣ የታጋዩን ስነልቦና ለመጉዳት፣ የሚዲያ ጫጫታውን ለመጠቀም እና ትግሉን ሌላ አጀንዳ ለማስያዝ፣ ይሄ አገዛዙ ጸረ አማራ የሆነው አገዛዝ ፓወርፉል እንደሆነ ለማሳየት እና በትግሉ ላይ ተስፋ የሚቆርጡ ሰዎችን ለማብዛት አስበው የሚሰሩ የአማራ ህዝብ ህልውና ስጋት ያልገባቸው ጉዳት፣ ሰቀቀን፣ ግፍ፣ ግድያ፣ ጅምላ ግድያ እየደረሰበት ያለው ነገር ሁሉ አፈና በትክክል ያልገባቸውና ይህንን ነገር በሙሉ ራሳቸውን ለማጀገን ሲጠቀሙ የነበሩ በአፋቸው አማራ የሚመስሉ ኃይሎች ነገም ሊገቡ ይችላሉ። ይሄ የሚጠበቅ እንደሆነ ማሳሰብ እፈልጋለሁ። በትክክል ትግሉ የሚጨርሱት የገባቸው እውነተኞች ስለሆኑ የአማራ ህዝብ ከህልውና ስጋት ነጻ መሆኑና ማሸነፉ የማይቀር ነው እና እንደነዚህ አይነት ሰዎች የሚጠበቅ ነው መግባታቸው ለማለት ነው። ወንድም አለም እኔ በጣም የምገረምበት ነገር ምንድን ነው? ይሄ ክልልነት ጥያቄ እንደ በአማራ ህዝብ ላይ የሚነሳ ሲሆን በትክክል አማራው ተከልሎ በተሰጠው ጓዳ ውስጥ ነው ወይ ያለ አማራ የሚባለው በዚያ ብቻ የተከለለ ነው ወይ ብሎ መጀመሪያ ማሰብ ያስፈልጋል። ከመጀመሪያ ክልል ነው ተብሎ የተሰጠን ነገር በትክክል የአማራው እርስቱ ያነ ነው ወይ ወይስ የሚኖረው እዛ ላይ ብቻ ነው ወይ ካልን ምናልባት እይታችን ሰፋ ባረግ ነው ቁጥር በመለው የኢትዮጵያ ክፍል ይኖራል፣ አዲስ አበባ ይኖራል፣ አርሲ ይኖራል፣ ሸዋ ይኖራል፣ ሰላሌ ይኖራል፣ ሻሸመኔ ይኖራል፣ ደቡብ ይኖራል፣ ወለጋ በብዛት ይኖራል፣ ሌሎች አካባቢዎች በሙሉ ይኖራል እና ይሄን ያክል የተከበረ ሕዝብና የኢትዮጵያ ዋልታ ሆኖ ያኖረን ሕዝብ ወያኔ በሰራችው ተንኮል ምክንያት ተከልሎ የተሰጠው ባድማ ብቻ በቂ ነው ወይ? ካል መጀመሪያ ጥያቄው እዛ ላይ ይመልሳል። አድማጭ ተመለካቾች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሰፊ ዘገባ መስካገኛችሁ፣ ቸር ያሰማን።